አ እና ኬ ይታያቸዋል። እሱም ላይ የሄደ ደግሞ ይታያቸዋል። እሱም ከብትቦ የያዘው እንጨት ይታያቸዋል። አይደለም አዳም እና ሔዋን የበሉት እፀ በለስ ነው እንጨቱ። እንደገና ክርስቶስ በእንጨት ምክንያት የመጣው ሞት በእንጨት ላይ ተሰጡ አስወገደው፣ አራቀው ለማለት እንጨት መስቀሉ ከብትቦታል። ይህ ማለት ደግሞ ሊብሾ ከሚለው ከብራይት ቃል የተወሰደ ነው። ቅቡ የተቀባ ማለት ነው ይላል እና ከአዳምና ሔዋን ከወደቁበት እጸ በለስ ጀምሮ ክርስቶስ ተሰቅሎ እስካዳነበት መስቀል ምልክት ነው። ያ የብረት የሚመስለው አሁንም እጸ መስቀል ነው ማለት ነው። እዚህ ጋር ኪዳነ ምሕረትን ታይዋታላችሁ። ከታች አንድ ትልቅ እባብ አለ። እዚህ ጋር ኪዳነ ምሕረት የምታየዋት ፎቶ ብቻ ነው የምትነሱ። ሂዳችሁ ፎቶውን ስትጠየቁ ምንድነው አናታችን ፎቶ ተነሱ አብረው ያደረገችው አናት በረግታ መሬቱ ምን እያደረገችው ነው? እያስተፋችሁ ነው። በሰው ላይ ምን ሳይሆን ሰውን ላይ ጎዳ አንቺ ነበረ የተባለው አይደለ እንትና ዶክትረሶስት ላይ ሚዲያቸውን እነሱ ደግሞ ራስሽን ምን ይላሉ? ይቀጠቅጡሻል፣ ነው አይደል የተባለው። የተቀጠቀጠው በመስቀል ነው፣ በድንግል ማርያም ነው። ያንን ለማጥናት ነው። እዛ ጋር ያያችሁት እጹ ነው በልተው የወደቁበት መስቀሉን፣ ታያላችሁ። እዚህ ጋር ደግሞ ኪዳነ ምሕረት ይሄን ዘንዶ እባብ ራስን ረግጣ መርዙን አስጠፍታው ታያላችሁ። መርዙን የቀረው በቀራኒዮ በመስቀል ላይ ከተሰቀለ በኋላ ነው። በማን አማካኝነት? በእመቤታችን አማካኝነት ለማለት ነው።